በቀናት ውስጥ ጠብቁ ኤርትራ። ፕሬዝዳንት ኢሳያስን በተመለከተ ሰሞኑን በአልጀዚራ ድረገጽ ላይ የተነበበው ረዘም ያለ ጽሁፍ በርካቶችን እያነካካ ነው። ኤርትራ ከቀናት በኋላ ከሚከበሩ የኤርትራ 34ኛ የነጻነት በዓል ጋር በተያያዘ ብዙ ጠብቁ ብላለች። የመረጃው ፍትጊያና ዝግቡ እንደቀጠለ ነው። ነገሩ ሰፍቶና ተመዝዞ ወደ ቀድሞ የአሜሪካ የውጭ ጉዳይ ሚኒስትር የአፍሪካ ጉዳዮች ረዳት ሚኒስትር ሆኖ ሲያገለግል ወደ ነበሩት ቲቦር ናጊ አምርቷል። በአልጀዚራ ድረ ገጽ ላይ ፕሬዚዳንት ኢሳይያስን ከቀድሞ ኢትዮጵያ ፕሬዚዳንት ኢሳያስ አፈወርቂ ጋር በማነጻጸር ሰፋ ያለ ጽሁፍን ያስነበቡት የቀይ ባህር አፋር ዲሞክራሲያ ድርጅት ሊቀመንበር ኢብራሂም ሃሩን ናቸው። ኢብራሂም ሃሩን ከሶስት አስርት ዓመታት በፊት ኤርትራውያን ነጻነታቸውን እንዳወጁ የነበራቸው ሀገራዊ ተስፋ በምን መልኩ በፕሬዚዳንት ኢሳያስ አፈወርቂ የስልጣን ጉዞ እንደተጨናገፈም አስፍተው ጽፈዋል። ጻፊው ኢሳያስ ተቃዋሚዎቻቸውን በማፈን በማሰር፣ ደብዛ በማጥፋትና በመግደል የተካኑ መሪ መሆናቸውንም ይህው አልጀዚራ ላይ የሰፈረው ጽሁፍ ያትታል። በአሁኑ ሰዓት በትራምፕ አስተዳደር ውስጥ በአማካሪነት ተመልሰው የመጡት የቀድሞ የአሜሪካ የውጭ ጉዳይ ሚኒስትር የአፍሪካ ጉዳዮች ረዳት ሚኒስትር ሆኖ ሲያገለግሉ የነበሩት አምባሳደር ቲቦር ናጊ ደግሞ ይህንኑ የቀይ ባህር አፋር ዴሞክራሲያዊ ድርጅት ሊቀመንበር ኢብራሂም ሃሩንን ጽሁፍ በኤክስ ገጻቸው ወስደው ከማጋራት ባለፈ በእርግጥም ኢሳያስ የቀድሞ ኢትዮጵያ ፕሬዝደንት መንግስቱ ኃይለማርያም አምሳል ናቸው በማለትም ማብራሪያ የሰጡበት ሁኔታ ታይቷል። ነገሩን በአዲስ መልኩ ያቀጣጠለውም የቲቦር ናጊ ወደዚሁ ጉዳይ መግባት ነው። ኤርትራ በአልጀዚራ ላይ ሰፈረው ረዘም ያለ ጽሁፍ በተመለከተ ጉዳዩን የአንድ ግለሰብ ጽሁፍ አርጋ አልተመለከተችውም። ቀደም ብሎም በአልጀዚራ ድረገጽ ላይ ፕሬዚዳንት ኢሳያስንና ኮሎኔል መንግስቱ ኃይለማርያምን አነጻጽሮ የማስቀመጡ ጉዳይ ክፉኛ ንዴትን ያጫረ ሲሆን፣ ይህው ጽሁፍ በቲቦርናጊ ተጋርቶ ሀሳብ እንዲጨመርበት መደረጉ ደግሞ በኤርትራ ያለውን ቁጣ ክፉኛ ንሮታል። ከዚሁ ጋር በተያያዘም የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል በኤክስ ገጻቸው የመንግስታቸውን አቋምና ቁጣ አስፍረው ታይተዋል። የማስታወቂያ ሚኒስትሩ የማነ ገብረ መስቀል አምባሳደር ቲቦር ናጊንም በስም ጠቅሰው ቲቦር ናጊ አሁን ጩኸት የጀመሩት የመማለጃ ገንዘብን ከሆኑ አካላት ተቀብለው ነው ሲሉም አጣጥሏቸዋል። አቶ የማነ ገብረ መስቀል የቀይ ባህር አፋር ዴሞክራሲያዊ ድርጅት የተባለው ቡድን በቀድሞ የኢትዮጵያ መንግስት የተደራጀ ነው በማለትም አሁንም ቲቦር ናጊ የዚህ ቡድን ሀሳብ የሚያስተጋቡ ሆነዋል ሲሉም ወርፏቸዋል። በቅርቡ ኤርትራ 34ተኛ የነፃነት በዓል ይከበራል ያሉት አቶ የማነ የነጻነት በዓላችን በቀረበ ቁጥር እንደዚህ አይነት ኤርትራን የሚያጣጥሉ የፕሮፓጋንዳ ዘመቻዎች የሚጠበቁ ናቸው። ተጨማሪም ሊኖሩ ይችላሉ። በቅርቡም መሰል ጸረ ኤርትራ የሆኑ ፕሮፓጋንዳዎችን ጠብቁ በማለትም ሀሳባቸውን አስፍረዋል። አልጀዚራ ለጸሐፊው የቀይ ባህር አፋር ዴሞክራሲያዊ ድርጅት ሊቀመንበር ኢብራሂም ሃሩን በዚህ ደረጃ ሰፊ ቦታን በመድረኩ በመስጠት እንደዚህ አይነት ሀሳብ ማስተናገዱ አስገራሚ ነው ሲሉም የኤርትራው ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ሀሳባቸውን ቋጭተዋል። የኤርትራ 34ኛ የነጻነት ቀን የሚከበረው በመጪው ግንቦት 16 ቀን 2017 ነው። በቀጣይ መረጃ፣ የአዲስ አበባው የተደራጀ ቡድን በአዲስ አበባ ከተማ እጅግ በተደራጀ አኳኋን በነዋሪው ላይ ወንጀል ሲፈጽሙ የነበረው የተደራጀ ቡድን አባላት በቁጥጥር ስር ዋሉ። በመዲናዋ በቡድን ሆኖ በመንቀሳቀስና ሰዓትና ቦታን ለይተው ከኋላ ሰዎችን በማነቅ ከዚያም የታነቀው ሰው ራሱን እንዲስት በማድረግ ዝርፊያን የሚያካሂዱ የተደራጀ ቡና አባላት ናቸው። እነዚሁ ሰዎች በተሽከርካሪ ጭምር በመታገዝ ንብረቱን ከነጠቁ በኋላ የሚሰወሩ ሲሆን ከነዋሪዎች ሞባይል ስልኮችን፣ ጥሬ ገንዘብ፣ የእጅ ቀለበቶችን፣ ላፕቶፖችን እና ሌሎች ንብረቶችን ዘርፈው ሲሰወሩም ቆይተዋል። የእነዚሁ ዘራፊዎች መናኸሪያ ሆነው የታዩትም እንደ አፓርትመንትና ኮንዶሚኒየም ያሉ መኖሪያ ቤት አካባቢዎች ሲሆኑ በሰሚት በሰባ ሁለት ቦሌ አራብሳ፣ ቦሌ ቡልቡላ እና ሌሎች አካባቢዎችም ተሰማርተው በበርካታ ነዋሪዎች ላይ ጉዳት ሲያደርሱ የቆዩ ናቸው። በዚህም የአዲስ አበባ ፖሊስ ከህብረተሰቡ ሲደርሱኝ የነበሩትን ጥቆማዎች መሰረት በማድረግ ጥብቅ ክትትሎችን ሳደርግ ቆይቼ በዚሁ ተግባር ውስጥ የተሰማራ ቡድን አባላትም በቁጥጥር ስር አውያለሁ ብሏል። አዲስ አበባ ፖሊስ በቡድን በመደራጀት በከተማችን አዲስ አበባ በተለያዩ አካባቢዎች በመንቀሳቀስ በጦር መሳሪያ ታግዙ የዘረፋና የውንብድና ወንጀሎችን ሲፈጽሙ የነበሩ በርካታ ግለሰቦች በቁጥጥር ስር አውያለሁ ያለ ሲሆን፣ ከዚሁ ጋር በተያዘ በለቀቀው አንድ ፕሮግራምም እነዚሁ በህብረተሰቡ ላይ ጥቃት ሲያደርሱ የነበሩ ግለሰቦች ወታደራዊ ስልጠናዎችን ሳይቀር የወሰዱ መሆኑን አረጋግጠናል ብለዋል። በቁጥጥር ስር ያሉት ግለሰቦች በምን መልኩ በነዋሪዎች ላይ ጥቃቶችን እየሰነዘሩ ንብረቶችን በተሽከርካሪ ይዘው ይሰወሩ እንደነበርም ማብራሪያ የሰጡበት ሁኔታ ታይቷል። ነዋሪዎች በተደጋጋሚ የችግር እንደገጠማቸው ሲናገሩ የነበረው ማለድ ብለው ወደ ስራ ሲሄዱ በምሽት የመንገድ ላይ ስፖርት ሲሰሩና በመሳሰሉት አጋጣሚዎች ነው። በዚህ መልኩ በተሽከርካሪና በጦር መሳሪያ ጭምር ተደራጅቶ በነዋሪዎች ላይ ጥቃት ሲፈጽም የነበረው ቡድን አሁን በአዲስ አበባ ፖሊስ በቁጥጥር ስር የዋለው ብቻ ነው ወይስ ሌሎች ቡድኖችም አሉ የሚለውን በተመለከተ ግን በዚሁ አዲስ አበባ ፖሊስ በኩል የተብራራ ምላሽ አልተሰጠበትም። እነዚህ የወንጀል ፈጻሚዎች የጸጥታ አካላትን የደንብ ልብሶች በመልበስና የጦር መሳሪያዎችን ጭምር በመታጠቅ የጸጥታ አካላት ነን፣ ቤቶችን እንፈትሻለን በማለት ጭምርም በየቤቱ እየገቡ የንብረት ዘረፋን ጭምር እንደሚያካሄዱ ነው የታወቀው። የታየ ደንዳ ችሎት፣ ጠቅላይ ሚኒስትሩና ከንቲባ ሳይገኙ ቀርተዋል። የፍርድ ቤት መጥሪያ ከበር ላይ ተመልሷል። ሁከትና ብጥብጥ በማነሳሳት ፀረ ሰላም ኃይሎችን በመደገፍ እንዲሁም የጦር መሳሪያ ህጉን በመተላለፍ በሚሉ ተደራራቢ ወንጀሎች ተከሰው የፍርድ ሂደት ላይ የሚገኙት የቀድሞ የሰላም ሚኒስትር ዴኤታ ታየ ደንዳ የመከላከያ ምስክሮች ትላንት በነበረው ችሎት አለማቅረባቸው ተገለጸ። አቶ ታየ ደንዳ ከአንድ ዓመት የእስር ቆይታ በኋላ በዋስ ተለቀው ትላንት ለሶስተኛ ጊዜ ፍርድ ቤት የቀረቡ ሲሆን ከዚህ በፊት በነበረው ችሎት ላይ አምስት የመከላከያ ምስክሮች የምስክርነት ቃላቸውን እንዲያሰሙ ተጠይቀው ነበር። በዚህ መሠረት ህዳር 9 ቀን 2017 ዓ.ም በዋለው ችሎት ከነዚህ ውስጥ ሁለቱ ማለትም የፖሊስ ኮሚሽነር መላኩ ፈንታና አምባሳደር ብናልፍ አንዱ ዓለም ለፍርድ ቤቱ በጽሑፍ የምስክርነት ቃላቸውን ሰጥተዋል። ቀሪዎቹ ሶስት የመከላከያ ምስክሮች በሁለተኛ የችሎት ውሎ የመከላከያ ምስክርነታቸውን ለመስጠት ያልተገኙ ሲሆን በትናንቱ ቀጠሮም በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት አንደኛ ጸረ ሽብር ወንጀል ችሎት ሳይቀርቡ መቅረታቸውን ከችሎት መረጃ ተሰምቷል። ከነዚህ ምስክሮች መካከል የከተማ ልማትና መሰረተ ልማት ሚኒስትር የሆኑት ወይዘሮ ጫልቱ ሳኒ ከሀገር ውጭ መሆናቸውን የሚገልጽ ደብዳቤ ባለፈው ቀጠሮ ለፍርድ ቤት አስገብተዋል። ይሁን እንጂ ሁለቱ ምስክሮች ግን እንዳለፉት ቀጠሮች ሁሉ ዛሬም ሳይገኙ ቀርተዋል። ሁለቱ ምስክሮች ጠቅላይ ሚኒስትር አብይ አህመድና ከንቲባ አዳነች አበበ ሲሆኑ ፍርድ ቤቱ ለሁለቱም መጥሪያ እንደላከላቸው አስታውቋል። መጥሪያውን ይዞ የሄደው ፖስተኛ ግን ለምስክሮቹ ማድረስ እንዳልቻለ ገልጾ መጥሪያውን እንደመለሰው አስረድቷል። የፍርድ ቤቱ ፖስተኛ መጥሪያውን ይዞ ሲሄድ ጥበቃዎች መጥሪያ መሆኑን ካረጋገጡ በኋላ ወደ ጽሕፈት ቤታቸው እንዳይገባ ተደርጎ መመለሱ የተነገረ ሲሆን የአቶ ታዬ ጠበቃ ተራፖስተኛ አድርጋችሁ ለምን ተመለሰ ትላላችሁ? የፍርድ ቤት መጥሪያ መሆኑን ሲያውቁ ከበር እንዲመለስ የተደረገው ፍርድ ቤቱን መናቅ ነው በማለት በቀጣይ ማንኛውም ዜጋ አልቀርብም ሲል ተገዶ እንደሚመጣው ሁሉ ጠቅላይ ሚኒስትሩና ከንቲባ ተገደው እንዲመጡ ለፌደራል ፖሊስ ትዕዛዝ ይጻፍልኝ ሲሉ መጠየቃቸው ከችሎት ዘገባው ተሰምቷል። በመሆኑም ፌደራል ፖሊስ መጥሪያው ለሎት ባለስልጣናት እንዲያደርስ ትዕዛዝ ተሰጥቷል። ፍርድ ቤቱ ቀሪዎቹ ሶስት የመከላከያ ምስክሮችን ምስክርነት ለመስማት ለሰኔ 30 ቀን 2017 ዓ.ም ተለዋጭ ቀጠሮ ሰጥቶ ችሎቱ ተጠናቋል።